ሰላም ጤና ይስጥልኝ የተወደዳችሁ የኢትዮ 360 ሚኒሊክ ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት እንደምን አላችሁ? አሁን በሸዋ ጠቅላይ ግዛት ጣርማበር ከተማ በቅርብ ርቀት ነው የምንገኘው። በዚህ አካባቢ ጠንከር ያለ ውጊያ እየተደረገ ነው የሚገኘው በአሁኑ ሰዓት። ይህ አሁን ከጀርባ የምታዩት ጦር ቀደም ብሎ ውጊያዎችን ሲያደርግ የነበረ ና አሁን በሪዘርቭ የተቀመጠ ጦር ነው። ከፊት ለፊት ከጀርባችንም ጭምር ውጊያዎች እየተደረጉ ነው ያለው። ይህንን በሚመለከት አጭር ማብራሪያ ከጦር አዛዦች ና ከዚህ ከአማራ ሸዋ ግዛት ለግዛት እዚ የሚዲያና ኮሚኒኬሽን ኃላፊ ጋር አጭር ቆይታዎችን አድርጋለሁ። ስለ ውጊያው ባለፉት ቀናት ጭምር ስለ ቀጠለው ውጊያ አጫጭር መረጃዎችን እንዲሰጡን እጠይቃቸዋለሁ። ጥቂት መረጃዎችን አብራችሁ እንድትቆዩ እጋብዛለሁ። ወንድሜ በቅድሚያ ካንተ ልጀምር። ጦር ስትመራ ነበር ቀደም ሲል፣ እስኪ ራስን በደንብ አስታወቅልኝና የውጊያ ሂደቱ ምን እንደሚመስል በተለይ በዚህ በመዘዞት አርማበርና ደብረሲና ግንባር በነበረው ውጊያ ያለውን ነገር አብራራልኝ በጣም ባጭሩ። አመሰግናለሁ። በሸዋ ጠቅላይ ግዛት እዝ የመሐመድ ሆኔን ክፍለት ኮር ላይ ነው ያለን። የመዙ ወረዳ የፋኖ አመራር ነኝ። ዛሬ በተደረገው አውደ ውጊያ ከሰገደ ሸዋ ወልደ ጻዲቅ፣ ስለዚህ በሁለት ግንባር ገብተናል። ታች ከተማው ላይ እኛ ብዙ ሀይል ገብቷል። ጠላት ላይ አንገት አስደፍቶ ነው የወጣው። አሁንም እየተዋጋ ነው። ላይኛውንም በጣርማ በር ወረዳ ላይ ላሁን በዋሻው አካባቢ ገብቶ ጠላትን አንገት እያስደፋ እየደበደበው ይገኛል። ጥሩ ውጤት እያስመዘገብን ነው። አመራሩ አጠቃላይ ገብቷል። ያዋጋ ጠላት ላይ አንገት እያስደፋ ይገኛል። ያው ይቀጥላል ትግሉ። አመሰግናለሁ። አሁን ጠላት ከዚህ በምን ያህል እርቀት ላይ ነው ያለው? ጠላት እዛው ዳርዳር ነው ያለው። በከተማው ዳርዳር ከቦ ነው ያለው እንደ ውሻ። አሁንም የኛ ዙሪያውን ከቦ ይገኛል። በጣም ጥሩ እመለሳለሁ። አዶናይ እንደ አማራ ፋኖ ሸዋ ጠቅላይ ግዛት እዝ የሚዲያና ኮሚኒኬሽን ኃላፊ ትናንትም ከትናንት በስቲያ የነበሩ ጉዳዮችን ስትዘግብ ነበር ለሚዲያዎች ስትሰጥ ነበር በስፋትና እስኪ ያለው አጠቃላይ ሁኔታ ምን ይመስላል? በራሳ ግንባርም በዚህ በጣርማበር ግንባርም፣ እንዲሁም በሸዋሮቢት አካባቢዎች የነበሩ በርከት ያሉ ድሎች የተገኙባቸው ውጊያዎች አሉ፣ ከፍተኛ ምርኮዎችም ጭምር የተገኙባቸው ጠቅላላ አድርገህ ንገረን እስኪ። አመሰግናለሁ ዛሬ ጨምሮ ባለፉት ስምንት ቀናቶች በሸዋ ጠቅላይ ግዛት እዝ ትልልቅ ፍልሚያዎች ነበሩ። በተለይ ወደ ሸዋ ዘልቄ ገበራለሁ ብሎ በራሳ በኩል የነበረው ኃይል ስምንተኛ ቀኑን የያዘ ጦርነት ነበር። በዛኛው ወደ ውጊያው ላይ ጥላት መውጣት የማይችልበት ከበባ ውስጥ ገብቶ ስምንት ቀናቶችን በውሃ ጥምና በርሃብ ነው እያሳለፈ ያለው። ዛሬ ተጨማሪ ኃይል ተጠግቶለት ለማስወጣት እየሞከረ ነው። ነገር ግን ትልቅ ጦርነት ማድረግ ተችሏል። በተለይም ደግሞ በዚህ በጣምባበር መዘዞና ደብረሲና አካባቢ ላይ ጥላት ወደዛኛው ኃይል ጭማሪ ሊያደርግ ስለነበረ የኃይል ማዛባት ዛሬ ተሰርቷል። በተለይ ደብረሲና ከተማ ውስጥና ጣምባበር ዙሪያውን በመዘዙ አካባቢ ላይ ያሉ የጎበዝ አለቃ እና እዚህ አካባቢ ላይ ሲንቀሳቀሱ የነበሩ ተወርዋሪ ሻለቃዎች ገብተው ጥሩ የሚባል ድል አግኝተዋል። በተለይ ወደ ሸዋሮቢትና ወደ ራሳ በኩል ሀይል ለማንቀሳቀስ ሲጠጋ የነበረን ሀይል የኃይል ማዛባት ስራ ሰርተዋል። በዚሁ በተጨማሪ ከሸዋ ጠቅላይ ግዛት ደብረ ብርሃን ዙሪያውን የሚንቀሳቀሰው በአንኮበር አካባቢ የሚንቀሳቀስ አፄ ዘርዓ ያቆብ ክፍለ ጦር አለ። ከዛም ደግሞ ጣይቱ ብርጌድ ጠንካራ ሀይል እንዳላት ይታወቃል። ከዛም አንድ ሻለቃ ወደ ሸዋ ጠቅላይ ግዛት በተለየ በራሳ በኩል ዋለው አውደ ውጊያ ላይ እየተሳተፉ ነው ያለው። ሰባት ለሰባት ክፍለ ጦር እንደዚሁ ከአጣይ አካባቢ ላይ ወደ ሸዋሮቢት ተጠግታ ትልቅ ትንቅንቅናት ነው ያለችው። በተለየ በሸዋ ውስጥ ያሉት ሁሉም ክፍለ ጦሮች የተናበበ ስራ መስራት ችለዋል። ሰሞኑን ያለው በጣም ደስ የሚ የሚል አውደ ውጊያን ያለው በራሳ በኩልም ያለው ኃይል አብዛኛው እንዳልከው ብዙ ምርኮኛዎች አሉ። በተለየ ዙሪያ ሶስቱን ከጥቅም ውጭ ማድረግ ተችሏል። እንደዚሁ አንድ ኦራል ሰራዊት ገደባ ጊዮርጊስ አካባቢ የሚባል ላይ ብትንትኑን ማውጣት ችሎ ኦራሉንም ሳያነሳው ጥሎት መፈጠጥ ችሏል ማለት ነው። ኦራሉን በእጃችን ይገኛል። ስለዚህ ሰሞኑን በነበረው አውደ ውጊያ ከፍተኛ ድሎች ተመዝግበዋል። የጥላት ኃይልን ማዛባሽ ተችሏል። ይሄ ነው ያለው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሚዲያና ኮሚኒኬሽን ኃላፊ ፋኖ ኢንጂነር አዶና አበበ በጣም አመሰግናለሁ። ኢንጂነር ዘበነ በላይነ ወደ አንተ ልምጣ። እስኪ የእዙ የሎጅስቲክ ኃላፊም ጭምርነህና እንደዚህ አይነት ውጊያዎች በሚደረጉበት ጊዜ፣ በተለይ በተለያዩ ግንባሮች የተጠናከረ ውጊያ በሚደረግበት ጊዜ የሎጅስቲክ አቅርቦቱስ እንዴት ነው እያሳለጣችሁ ያሉት? ማህበረሰቡ በተለይ በሎጂስቲክ ድጋፍ እንዲያደርግ ስንቅ ከመስጠት ጀምሮ ውሃ ከማቀበል ጀምሮ ድጋፍ እንዲያደርግ ከማድረግ አንጻር የሎጂስቲክ አቅርቦቱ ምን ይመስላል? ወደ ወታደራዊ ጉዳዮችም ጭምር መጣሉ ነ ያው አመሰግናለሁ። እንደ አንድ ሎጂስቲክ የሎጂስቲክ ስራ በዋናነት ሰራዊት ምን ለበሰ፣ ምን ተኮሰ፣ ምንጎረሰ ነው የሚሆነው ማለት ነው። እኛ ደግሞ ህዝባችን የምግብና ምን ጎረሰም ሙሉ በሙሉ ህዝባችንና የጎበዝ አለቃው ተናቦ ግንባር ድረስ እየገባ አርሶ አደራችን ጥይት እየተተኮሰበት ለሰራዊታችን ስንቅ ያቀብልናል ማለት ነው። ከዛ ውጭ ዋና ስራ የምንሰራው በተተኳሽና የመሳሰሉ ነገሮችን ድጋፍ በማድረግ ነው። በዛ የተቀናጀ ስራ በጠቀሉ በእዙ የተደራጀ የሎጂስቲክ ስላለ ከእዝ ሎጂስቲክ እስከ ሻለቃ ሎጂስቲክ ድረስ ተናበን ስራ እየሰራ እንገኛለን። ያው ድልም እያመጣን ነው ማለት ነው። በጣም አመሰግናለሁ። መርዴ ወደ አንተ ልምጣ፣ እስኪ በደንብ ራስን አስተዋውቀህልኝ። አንተም ውጊያ ስትመራ ስለነበር የውጊያውን ሂደት ባጭሩ አብራራልኝ። አመሰግናለሁ። ፋኖ ምር ተክለሃይማኖት የሸዋ ጠቅላይ ግዛት ህዝብ የመዞ ወረዳ የፖለቲካ አመራር ዘርፍ ነኝ። በዚህ ጉዳይ በተደረገው ነገር እንግዲህ ሰሞኑን እንደምታውቀው በራሳ አካባቢ ከፍተኛ የሆነ ውጊያ ነበር። ጠላት ዙሪያውን ተከቦ እጅ እየሰጠ እየተማረከ ያለበት ጉዳይ ነው። ዛሬም እንደምታውቀው ከአዲስ አበባ በቀጥታ ጣንባበር ላይ ያሳድሮ የነበረውን ሰራዊት ወደ ራሳ ኃይል ለመጨመር በወረደ ሰዓት ላይ ደብረሲና ላይና ጣንባበር አፋፍ ላይ በነበረው የጠላት ያደፈጠበት ቦታ ነበር ያንን በመምታት እንደገና ጠላት ተመልሶ ወደ ኋላ ወደ ድብረሲና ተመልሷል ከዚህም ጠላት መውጫ የማጣትና መግቢያ መውጫቶ መዋሽቅ አላማ ላይ ነው ያለው በአሁኑ ሰዓት ለማንኛውም ያሉት በሰሞኑን የነበሩት የጦር ልውጦች በጣም ደስ የሚሉና ያማራ ፋኖ ሸዋ ጠቅላይ ግዛት ከፍተኛ ድሎችን ያገኘባቸው ቀናቶች ናቸው ብዬ ነው ሀሳብ የምሰጠው ሌላ ጊዜ ጠላት እንደዚህ አይነት ትንኮሳዎች በሚደረግበት ጊዜ ማጥቃት በሚደረግበት ጊዜ ጥሶ የመግባት ሙከራዎችን ያደርግ ነበር። ዛሬስ ጥሶ ወደዚህ ለመግባት እንዲሁም ወደ አርማኒያ መስመርም ጭምር ለመሄድ ሙከራዎችን አድርጎ ነበር ወይስ ባለበት አንገቱን ደፍቶ ነው የተቀመጠው? ምንድን ነው ያለው ሁኔታ? ቃኞች አስቀድሞ ልኮ ነበር። ዛሬም በብዙ ተራሮች ላይ ለመዋጋት አቅዶ ነበር፣ ግን የአማራ ፋኖ ያለውን የሰራዊት አቋምና ቦታው ቀድሞ ስለተያዘበት ለመውጣት ከምሽጉ በጣም ስለፈራ ባለበት ላይ ሆኖ ነው የተቀመጠው። ብዙ ጊዜ ይፈትሻል ጠላት፣ ዘጠኝ ጊዜ አስር ጊዜ ይፈትሻል፣ ግን አንድም ጊዜ ቢሆን መዘዞ ላይ ለመግባት ያልቻለበት አቋም ነው ያለው እስካሁን ጠላት። በጣም አመሰግናለሁ። እግዚአብሔር ስጥልኝ። የተወደዳችሁ ተመልካቾቻችን ውጊያው አሁንም እንደቀጠለ ነው። መረጃዎችን እየተከታተልን ለእናንተ ለማድረስ እንሞክራለን። የጦር አዋጊዎችም አሉ እንዲሁም የህዝብ ግንኙነት ባለሙያዎች የሚዲያና ኮሚኒኬሽን ባለሙያዎችም ጭምር አብረውን ስላሉ መረጃዎችን እየተከታተልን ለማድረስ እንሞክራለን። እስከዚያው በያላችሁበት ሰላም ቆዩ። ጤና ይስጥልኝ።